ሀገርን ሁል ጊዜ እንደ ራሷ የምትመለከት ቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆኗን ማንም ልክደዋ ይገባል? ሌላው፣ ወንድሞቻችን የመንግስት አካላት በዚህ ቦታ ተገኝታችሁ ይህን ህዝብ በማክበራችሁ፣ ይህን ቤተክርስቲያን በማክበራችሁ ልባዊ ምስጋና ማቅረብ እፈልጋለሁ። ኢትዮጵያን የሚያከብረውን እኛም እናከብራለን። ቤተክርስቲያናችን የሚያከብረውን ደግሞ እናከብረዋለን። ኢትዮጵያን ለማሳደግ ደፋ ቀና ከሚሉ ጋራ አብረን ለቤተክርስቲያኗ ክብር ለሚሰጡ ሰዎች ጋራ አብረን የማንሰራበት ምክንያት የለም። ቅድም ተነግሯል እች ቤተ ክርስቲያን ለኢትዮጵያ ስልጣኔ ፈርቀዳጅ እንደሆነች በህክምናውም በትምህርት ሚኒስቴሩም በስነ ህንፃውም በስነ ጽሁፉም በአጠቃላይ መልካም መልካም ባህሎችንም ጭምር ሃይማኖትን ብቻ ሳይሆን አብሮ መብላትን አብሮ መጠጣትን ያዘነውን ማረጋጋትን የታመመውን መጠየቅን አጠቃላይ ትንሹንም ትልቁንም እንድናከብር ከሃይማኖቱ ጋር አብራ ሃይማኖትን የሚመስል በኃይልን ለኢትዮጵያ ሕዝብ ያበረከተች ቤተክርስቲያን በመሆኗ፣ ታላቅነቷን፣ ታሪኳን ሳትደብቁ በመናገራችሁ በቤተክርስቲያን ስም አመሰግናችኋለሁ። እውነት ሲወጣ፣ ታሪክ ሲነገር የተጻፈው ታሪክ የተደረገው ውለታ ሲረሳ ነው የሚያስከፋን፣ የምንከፋው፣ የምናዝነው ታሪክ የሰራች ቤተክርስቲያን ታሪክ እንዳልሰራች፣ ሕዝብን አቅፋ የኖረች ቤተክርስቲያን ሕዝብን እንዳላቀፈች፣ ለሕዝብ የደረሰች ቤተክርስቲያን ለሀገር ስልጣኔ መንገድ የከፈተች ቤተክርስቲያን ምንም እንዳልደከመች ያገቡ ሰዎች በበዙበት ሰዓት እውነተኛ ታሪክ በመናገራቸው ደስታ የወደር ነው። ምክንያቱም ይህን ሀገር ገንብታ ሀገር እንድትሆን ስልጣኔም እንዲኖር ዳር ድንበሩ እንዲከበር ያደረገች በአጠቃላይ ሀገርን ሁልጊዜ እንደራሷ የምትመለከት ቤተ ክርስቲያን ኢትዮጵያ ኦርቶዶክስ ሃይሎ ቤተ ክርስቲያን መሆኗን ማንም ሊክደው ይገባል።